ህይወት ውጣውረድ፣ ህይወት የራሷ የሆነ መስመር አላት። የሰው ልጅ በተሰመረው መንገድ ይፈሳል። ነገር ግን እኛም የምናስበው ሳይሆን የፈጠረን እንደፈቀደልን ይሆናል። ታዲያ በዝች ዓለም ዘመድ ቤተሰብ ጓደኛ የኔ የሚሉት ሰውን ፈልገው ያገኙበታል። በቴሌግራም ግሩፕ ላይ ብቻ መልእክትና ተፈላጊውን ይላኩልን። የዛሬው እንግዳችን እነሆ ብለናል። ስሜ አቤል ብርሃን ነው። እና እዚህ ሚዲያ እዚህ የዩቲዩብ ቻናል የመጣሁት ወንድሜን አፋሉኝ ነው። ወንድሜ 204 በትምህርት ወንድሜ ስሙ ማን ነው? የት ነው ያለው? ወንድሜ ዳግም ብርሃን ይባላል። እና እንግሊዝ እንደሄደ 204 ለትምህርት እንግሊዝ ሄዶ እስከ 206 ይረዳን ነበር፣ ስልክም ይደውላል። ከ206 በኋላ ምንም አይነት ወሬም ስልክም አይደውልም። ምንም አይነት እንትና አላገኘንም። ስለሱ ምንም አይነት መረጃ አላገኘንም እስካሁን ኦኬ እሺ ወንድሜ ሁለት ሺ ስድስት ላይ ከተለያያችሁ በኋላ በእናንተ ህይወት ላይ ምንድን ነው አፕን ያደረገው? ስንት ናችሁ ቤተሰብስ? ቤተሰብ ሶስት ነን ከወንድሜ ጋር ሶስት ነን። እሱ ከሄደ በኋላ እኔና እህቴ ነን። እህቴ ቅድስት ብርሃኑ ትባላለች። እሷም አሁን ዩኒቨርሲቲ ምናምን ነጥብ መጥቶላት ሄዳለች እና ሙሉ ኃላፊነት እኔ ላይ ነው የወደቀው። እናቴም ትንሽ ታማሚ ነች ና ሙሉ ኃላፊነት እኔ ነኝ። በቃ እህቴንም ገንዘብ ምናምን ረዳት እየሰራው እኔ ነኝ። ያገኘሁትንም ቢሆን እረዳታለሁ። እህቴን የበሱ ኃላፊነት እኔ ላይ ነው የወደቀው። እሱ ከሄደ በኋላ እሱም ስልክ አይደውልም። ገንዘብ ይረዳን ነበር እስከ 2006 እንዳልኩ እስከ 2006 ገንዘብ ይረዳን ነበር። ከ2006 በኋላ ምንም አይነት ወሬ አልሰማንም ስለ እሱ። ያው እንዳልኩ ከ2004 እስከ 2006 ይደውላል እና ስራዎችንም እዛው እየሰራ ምናምን ነገር ገንዘብ ይረዳን ነበር። ከዛ በኋላ ስልኩንም አጠፋ። ምንም አይነት በፌስቡክ ነበር የምንገናኘው። እና ሁሉን ነገር አጠፋፍቶት በቃ ዝም ብሎ ነው እስካሁን። ኃላፊነት እኔ ላይ ነው የወደቀው። በቃ ትልቅ ትልቅ ኃላፊነት ነው። እናታችንም ታማሚ ነች እንዳልኩ፣ ቅድምም እናታችን ታማሚ ነች። እና እሷ እኔም ሸክ ትምህርት ቤን አቁሜ ሸክም ቢሆን እየተሸከምኩኝ የቀኑ ልጅ ነው እየቻልኩኝ ያለው አሁን ላይ ከባድ ሁኔታ ላይ ነን። በፊቱ አድራሻ በነበራችሁ አድራሻ መደወል ያለበትን ማወቅ አልተቻለም። አይደውለናል የፌስቡክ ጓደኞቹ ቸውንም ጠይቀን ምናምን አናቀውም ነው ያሉት። እንደዚሁ ያለበትን አናቅ አናቅም ነው ያሉት ያለበትን አናቅም። በፌስቡክም እንትን ብለናል። ስልኩ ላይ መልሰን ስንደውል ስልኩም አይሰራም ጥሪ አይቀበልም ነው የሚለው። አሁን ትልቁ እናንተ ላይ ችግር ሆኖ የገጠማችሁ ነገር ምንድን ነው? ያው የእናታችን ሁኔታ ነው። አሁን አርጅታለች፣ እድሜያም ገፍቷል። እኛ የገንዘብ ችግር የለብንም ገንዘብ እኔ የቀኑ ወይንም ችዬ እንትንሏለሁ እና አሁን ላይ የእናታችን ሁኔታ ነው። እሱን አስራ ሁለት አመት ሙሉ ሳታየው እዚህ ደርሳለች እና ቢያንስ እንኳን ደህና ነኝ ብሎ ድምጹን ብትሰማ ትልቅ ነው። ለእሷም እሷም እያለች ያለችው እሱን ነው። ደህና ነኝ ብሎ ድምጹን ብሰማ ሕይወትቴ ቢያልፍም ከዛ በኋላ አይቆጨኝም ነው። አሁን እኛ ምንም አይነት የገንዘብ ችግር ገንዘብ እንፈልገን አለም እሱን አሁን ላይ እየፈለግ ነው ያለነው ቻናል የመጣሁት ገንዘብ ፈልጌ አይደለም። እሱን ቢያንስ ወንድምነታችንን ደውሎ እንደዚህ ደህና ነኝ ጤንነቱን ለማወቅ ነው። እናታችንም በቃ እረፍት እንዲሰማት ነው እንዳልኩ ቅድምም እረፍት በቃ እንዲሰማት ነው። እሺ እንግዲህ እዚህ ዩትዩብ ቻናል ላይ ያላችሁ ሰዎች እንደተባለው ዳግም ብርሃኑ የምታውቁት ሰዎች ያለበት ሁኔታ እሱም እንደሚያው ተስፋ አረጋለሁ እዚህ ነኝ ብሎ ቤተሰቦችን እንዲያገኝ ያለበትን የእናቱን ሁኔታ ጤና እንዲመለስ ዩቲዩብ ቻናላችን ይመኛል። መጨረሻ ላይ ማስተላለፍ የምትፈልገው ሀሳብ ካለ ወንድሜ ያለህበት ቦታ ወይም የምታቁስ ሰዎች ካላችሁ እኛ አሁን በደፈናው ነው እየሄድን ያለ ነው። እንግሊዝ በትምህርት ምክንያት ስለሄደ እንግሊዝ ነው ብለን ነው እኛ እያሰብን ያለ ነው እና አብራችሁ ወይ የምታቁስ ሰዎች ካላችሁ እባካችሁ ለዚህ ዩቲዩብ ቻናል ኮሜንት ላይ ጻፉልን እባካችሁ። ሌላ ነገር ምንም አለም ወንድምነቱን ፈልገን ነው እኛም እዚህ ሚዲያ ላይ መጣ ነው እንደተባለው ፎቶ ለቀናል። እንግዲህ የምታውቁት ሰዎች እንድጠቁሙ እንላለን። እናመሰግናለን።